ሰላሙ አሌይኩም ራህማቱላህ ወበረካቱ። ሰላም፣ እንዴት ናችሁ ውድ ቤተሰቦች? የሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን፣ እንደ ወጡ ተመቅራት አላህ ይጠብቀን። ሀዋይ ብዛሬ እንግዲህ ቀኑ እሁድ ነው፣ ኦክቶበር 19 2025። በዛሬ በኦክቶበር 19 ይዤላችሁ የመጣሁት እንደምትመለከቷት ይችን ወርቅ ጠገም ነው ማለት ነው። ብዙ ልጆች እንደምትወዷት ታውቃለሁም ጥፍ ያለች ናት። ገንዘቧም የተጋነነ አይደለም ግራማ፣ አምስት ግራም ነጥብ ሰባት ነው ማለት ነው። የጆሮ የጣት የአንገት አለው። እናንተ እንግዲህ ሀብል ከፈለጋችሁ ሀብሏን መቀየር ትችላላችሁ፣ በምፈልጉት መጠን ማለት ነው ውዶችዬ የዚች የአምስት ግራም ነጥብ ሰባቷ ዋጋ ሁሉም በሁሉም ዋጋዋ ሶስት ሺህ ሪያል ነው ማለት ነው። ከደሪባ ከሁሉም ጋር ማለት ነው ውዶችዬ። ስለዚህ እናንተ ያለ ደሪባም ከፈልጋችሁ ያው መግዛት ትችላላችሁ። ቁጥሬ ያው ሁል ጊዜ ቁጥሬን በሾርት ቪዲዮም እየለቀቁት ነበረ። በዋትሳፕ ቁጥሬ ብቻ አናግሩኝ። የምትፈልጉ አድራሻውን ሰጣችኋለሁ። ሄዳችሁ መግዛት ትችላላችሁ ማለት ነው። ይሄንን ይመስላል። የተለያዩ ዲዛይኖች አሉ። ይሄ ብቻ አይደለም ማለት ነው ውዶችዬ። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ወዳጆቼ። በእርግጥ እኔም እወዳታለሁ። የዚች አይነት ዲዛይን ቅልጥፍም ያለች ናት። ማሻአላ እና ይሄንን ይመስላል ስላችሁ ነው። እንደምትመለከቱት ነው፣ በጣም ያማምራል። ወርቅ በጣም ተወዷል። በጣም ከመላችሁ በላይ ማለት ነው 500 35 120 ነው የሚሉ ከገሪባ ጋር እና ያው ወርቅ ቀላል አልሆነም። እንዲሁም ደግሞ እናንተ የተጠቀማችሁበትም በ442 በ445 በ447 እስከ 450 ነው እያሉ ያሉት ማለት ነው የሚገዟቸው።